አሰላም አለይኩም ወራህመቱላሂ ወበረካቱሁ ወድ ቤተሰቦቼ፣ ሰላም ሰላም ብያለሁ። እንግዲህ ሩቲ ሀብቴ በሰላም ወልዳለች፣ በሰላም ተገላግላለች። አልሐምዱሊላህ ረብል ዓለሚን ላላህ። ምን ይሰለዋል? እንኳንም በሰላም ወለደችልን ማለት ነው። ሁላችሁም ተጨንቃችሁ ነበረ ከማታ ጀምሮ ማለት ነው። አልሐምዱሊላህ ማለት ነው። ሌላ ምን ይባላል ማለት ነው። እንግዲህ የውስጣችንን አልሐምዱሊላህ በማለት ጌታችን በማስመስገን ነው እንጂ መግለጽ ያለብን ምንም ነገር አንችልም ነው ማለት ነው። ብቻ በጣም ደስ ብሎኛል። ሩታ እህቶች እንኳን ደስ አላችሁ። እንዲሁም ግሬስ ፋሚሊዎች እንኳንም ደስ አላችሁ ማለት ነው። ሩታዬ አልሀምዱሊላሂ በሰላም ተገላግላለች። ከኔ ብቻ ሳይሆን ከብዙ ሰው ትሰሙታላችሁ። ያው ባለፈው ደግሞ እንደዚህ ተሸውደን ነበር። ያንን ነገር እንዳይመጣ በደንብ ነው እየጠየቅ ነው ማለት ነው። ሞር ትላንትና የተለቀቀው ቪዲዮ የቆየ ቪዲዮ እንደሆነ ነው የተነገረለኛው ማለት ነው። ብቻ ሆነም ቀረ ሩታዬ፣ እንኳን በሰላም ተገላገለች፣ እንኳንም ልጇን በሰላም አቀፈች። እናንተንም ደግሞ እንኳን እደስ አላችሁ። እንግዲህ ኮሜንቱ በልታ ሙሉት ማለት ነው። እኔ ማታ ያለችበት ሁኔታ ለማያጨንቆኛል ማለት ነው። እንግዲህ የሰው ልጅ ደስታ ማታ ደግሞ መቼ ልትወልድ ነው ብዬ እየጨነቀኝ ነው ያደርኩ። ዛሬ ደግሞ ያለችበት ሁኔታ እንዴት ላይ ነው በማለት ደግሞ ጭንቅ ብያለው። ብቻ ደህና ናት አልሐምዱሊላሂ። ምንም ነገር አልሆነችም ሩታዬ። እናንተም ደግሞ ስለተጨነቃችሁ ስላሰባችሁ ነው። ቪዲዮ መስራት ማልቻልኩም ነበረ፣ ነገር ግን ያው ከሌላም ቦታ ትሰማላችሁ ብዬ ተስፋ አረጋለሁ። በየግላችሁ ሁላችሁም ትደውላላችሁ ግን አንዳንድ አላችሁ በጣም ስልክም የምታውቁ ወደ ሩታም አብረሽም ጋር የማትገናኙ ሰዎች ያ ደግሞ በተለያየ ቪዲዮ ተሰሙታላችሁ ብዬ ተስፋ አረጋለሁ ማለት ነው። እውነት ለመናገር እኔ እንደሰማሁትም ቪዲዮ እንድሰራ ፈልጌ ነበር፣ ነገር ግን የባለፈ ነገር ከተደገመብኝስ ብዬ ዝም ብዬ ነው ያለፍኩት ማለት ነው። እና ቢኒም የለቀቀው ቪዲዮ ያው የትላንትና ቪዲዮ ሁላችሁም በጣም እንዳስጨነቃችሁ አውቃለሁ። ውድ ቤተሰቦች ያትጨነቁ። እንግዲህ ብትጨነቁ ለእህታችሁ ነው፣ ብቻ ምንም ማድረግ አንችልም። ምን እንጂ አላውቅም፣ ደስታቸውን በምን እንደምሰጡ ነገር ቢኖር እኔ በሰጠውኝ ኖሮ ማለት ነው። ብቻ አልሀምዱሊላሂ ብያለሁ፣ እናንተም ደስተኛ እንደሆናችሁ ተስፋ አርጋለሁ ማለት ነው። እንግዲህ በዚሁ አጋጣሚ አንድ ነገር ልንገራችሁና ዛሬ ማናችሁም እንዳደነገጡ ሌላ ቪዲዮ ወይም ደግሞ የቆየ ቪዲዮ ያልሆነ ነገር ሩታም አልወለደችም ቢባል ይሄንን ነገር መደንቀት የለባችሁ ማናችሁም እንዳታስቡ። በዚሁ አጋጣሚ ብዙዋችሁ ስለ ሩታ ሩታን ስለምትወዳ፣ ስለምትጨነቋ፣ ለእሷ ቦታ ስላላችሁ ብዙዎቹ እራሳችሁ እየጎዳችሁ እያላችሁ ልጆች አላችሁ። ያንን ነገር መሆን የለበትም ምክንያቱም አበጋዝ ገና ሌላም ቪዲዮ መልቀቅ ይችላል። በዚህ ነገር እውነት ትክክለኛ አይደለውም። ወይም ደግሞ ትክክለኛ ከትላንትና ቀጥሎ ያለው ቪዲዮ በሰላም ወልዳለች በሰላም ተገላግላለች የሚል ቪዲዮ ሊለቅ ይችላል ማለት ነው። እና ለዛ ደግሞ ራሳችሁ አደራ፣ አደራ ራሳችሁን አትጨናነቁ። ሩታ በጣም በጣም ደህና ናት። ከእኔ ሳይሆን ከሌላውም ሰው ጠያይቁ፣ በውስጥ ማለት ነው። በደምብ በደንብ አድርጋችሁ ራሳችሁን ትሪት አድርጉ። እውነቴን ነው የምላችሁ። አንዳንድ ልጆች በጣም እያሳዘናችሁኝ ነው። ሞር ስለ ሩታ ምንም በማታውቁት ነገር በጣም እያለቀሳችሁ፣ በጣም እየተጎዳችሁ ነው። እኔ አልፈርድባችሁም፣ በፊት እኔም እንደዛ ነበርኩኝ። ነገር ግን ሩታ አልወለደችም፣ ውሸታችሁ ነው፣ ዩቱበሮች ልሸቅሉ ነው ምናምን እያላችሁ ራሳችሁን አትግዱ። ሩታዬ ደህና ናት። አላ የበለጠም ሰላም ያድርጋት። እንግዲህ ከአሁን ወዲህ ማናችንም አንጨናነቅም። አልሀምዱሊላሂ ያው ሁላችንም የምንጨነቀው ምናስበው ያንን ሁሉ የምንሆነው ነው የምንሳደበው የነበረ ሩታዬ ሁለት ነፍስ ስለነበረች ነው። አሁን ደግሞ የደስታችን ቀን ነው። እውነቴ ነው ሙላቸው። እኔ በጣም ነው ደስ ያለኝ ብቻ ላቀ ሩታዬ ማለት ነው ልጇን አቁፋ የምትመጣበት ቀን ናፈቀኝ። አሁን ደግሞ አሁን ደግሞ ማለት ነው ነ የሰው ልጅ እያደረ እያደረ የሆነ ነገር አይደለም የሚጨማምረው የሰው ልጅ እኮ በቃኝ እኮ አይደለም፣ እውነቴን ነው የምላቸው ደስታ በደስታ የሆነ ነገር ቢጨመርለትም ቢጨማመርለትም በቃ አይለም ማለት ነው። አሁን ደግሞ እኔ የጨነቀኝ ሩታ በምን ሁኔታ ትሆን፣ ልጅ ዋነስ እንዴት አቅፋ፣ በሷም የኔ እናት ታየኝ እኮ ልጅ አቅፋ ስትመጣ ማለት ነው። በጣም ውብ ጠንካራ ጀግና እናት እንደምትሆንም አልጠራጠርም። እና በዚሁ አጋጣሚም ደግሞ አብረሽ እንኳን ደስ አለ ያንተም፣ ያው የአባትነት አንከዳህም ምንም ምንም ቢሆን እንኳን ደስ አለ እንኳን ለዚህ ቀን አበቃ ማለት ነው። የልጅ አባት ስለሆንክ ደግሞ ደስ ብሎኛል ማለት ነው። እንግዲህ ይሄ ልጅ ሰላም፣ ፍቅር፣ አንድነት የሚያደርጋቸው ይሆን ጭቅጭቅ ከውስጣቸው የሚያወጣ ነገር ይሆን በዚሁ በሰላም እንዲቀጥሉ ያቺ ውሽ ደግሞ እንድትሄድ እንዴት ሰለዋት አድርጉ ሁላችሁ። ማለት እውነቴ ነው ማለት በጣም ስለምደብረኝ ነው ሁልጊዜ ስለ እሷ ታወሪ ያለሽ ወይ አትበል። እኔ አላቅም እንዴት እንደምዘገነኝ ልነግራችሁ አልችልም። ብቻ ለማንኛውም ሩታዬ በሰላም ስለተገላገለችና በሰላም ስለወለደች በጣም ደስ ብሎኛል። እናንተም ደስተኛ ናችሁ፣ ምክንያቱም ስትጨነቁ ስታበቡ ነበራችሁ።